መዝሙር 53 ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ፣ በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ፣ አብረውም ረከሱ፤ አንድስ እንኳ በጎን ነገር የሚያደርጋት የለም። ሕዝቤ እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗል፤ በዛም የሚያስፈራ ሳይኖር እጅግ ፈሩ፤ እግዚአብሔር ንቋቸዋልና አሳፈርካቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ! እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር 54 አቤቱ በስምህ አድነኝ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ የአፌንም ቃል አድምጥ። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከቃዲስ እሰዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና መዝሙር 55 አቤቱ ጸሎቴን አድምጥ ልመናዬንም ቸል አትበል ተመልከተኝ ስማኝም በሐዘኔም ተቅበዘበዝኩ ተናወጥኩም ከጠላት ድምፅ ከዓመፀኛም ግፍ የተነሳ ዓመፃይን በላይ ጥለውብኛልና በቁጣህ ጠልተውኛልና ልቤ በላይ የተናወጠብኝ የሞት ድንጋጤም ወደቀብኝ ፍርሃትና እንቅጥቅጥ መጡብኝ ጨለማም አሸነፈኝ። በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ። እነሆ ኮብልዬ በራቅኩ በምድረ በዳም በተቀመጠ፣ ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና፣ አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል፣ አመፃና ድካም ኃጢአትም በመካከሏ ነው። ተንኮልና ሽንገላ ከአደባባይዋ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ፣ ሰው፣ ባልንጀራዬ እና የልቤ ወዳጅ፣ መብልን ከእኔ በአንድነት ያጣፈጥ፣ በአንድ ልብ በእግዚአብሔር ቤት ተራምድ። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኩ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ እጩሁም አለው። ቃሌን ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃርቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎስቁላቸው። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፤ ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ፤ የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላ። እኔ ግን አቤቱ እታመንሃለሁ። መዝሙር 56 አቤቱ ሰው ረግጦኛልና ማረኝ፤ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁል ጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራው በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል? ሁልጊዜ ጊዜ ቃሎቼን ይጸየፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሸጉኝማል። እነርሱ ተረከዜን ይመለካከታሉ፣ ሁልጊዜም ጊዜም ነፍሴን ይሸምቁባታል። በምን ምን አታድናቸውም፤ አሕዛብን በቁጣ ትጠላቸዋለህ። አምላኬ ሆይ ሕይወቴን ነገርኩ፣ እምባዬን እንደ ትእዛዝህ በፊትህ አኑርህ። በጠራሁ ጊዜ ጠላቶቼ ወደኋላቸው ይመለሳሉ፤ አንተ አምላኬ እንደሆንክ እነሆ አወቅሁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ አልፈራም፤ ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው ነፍሴን ከሞት እግሮቼን ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ